ሞትን ድል አድርጎ የተነሳ የሁላችን ንጉሥ የድንግል ማርያም ልጅ የአብ ልጅ ኢየሱስ ክርስቶስ ከዘላለም እስከ ዘላለም አሁንም ሕይወቱን ለሁላችን አድሎ ከሚያስፈራውና ከሚያስጨንቀው ነገር ሁሉ ዓለምን ሰላም እንዲያደርግልን የእሱ ቅዱስ ፍቃድ ይሁንልን። ያዛኝቱ የድንግል ማርያም ምልጃም ከሁላችን ጋር ይሁንልን። ዛሬ ዳግም ትንሣኤ ተብሎ ይነገራል። ዛሬ እሁድ ስያሜዋ ዳግም ትንሣኤ ነው። ዳግም ትንሣኤ የተባለበት ምክንያት ምንድን ነው? ባጭሩ ቶማስ የተባለው ወይም ዲዲሞስ ተብሎ ይጠራ የነበረው ከአስራ ሁለቱ አንዱ የነበረው ሐዋርያ ጌታ በተነሳለት አልነበረም። ስለዚህ ለደቀ መዛሙርቱ እጁን እነሆ በጎኑ አስገብቶ ቅንዋቱን፣ ችንካሩን ዳሶ ካልሆነ በስተቀር እንደማያምን ነግሯቸው በዕለተ ሰሉስም ቶማስ ተብሎ ይህን በተናገረበት ዕለት ተሰይሟል። ታዲያ በሳምንቱ እንደገና ዳግም ትንሣኤ የተባለው ልክ እሁድ ቀን ከሞት እንደተነሳ ፈርተው በሩን ዘግተው ደቀ መዛሙርቱ እንዳሉ በተዘጋ በር በተቆለፈ በር ገብቶ ሰላም ለእናንተ ይሁን እንዳላቸው ቶማስም ባለበት ዛሬ መጥቶ ና ዳሰኝ፣ ና ዳብሰኝ ቶማስ እመን እንጂ አትጠራጠር ብሎ ዳግም የተገለጸበት ዕለት ስለሆነ ዳግም ትንሣኤ ተብሏል። ታሪኩን የምታገኙት በዮሐንስ ወንጌል ምዕራፍ 20 ላይ ነው። ይልቁንም ደግሞ ከቁጥር 24 ጀምሮ ቁጥር 25ን አንበባችሁ ቁጥር 26 ላይ ልክ ኢየሱስ ከስምንት ቀን በኋላ ብሎ ልክ የዛሬ ስምንተኛ ቀን እሁድን ዳግም ትንሣኤ ብለን የምናከብርበትን ታሪክ ይነግረናል መጽሐፉ እንደሚነግረን ቅዱስ ዮሐንስ ወንጌላዊ እንደሚጽፍ በረከቱ ይደርብንና ወቶማስ አሃዱ እማስርቱ ይላል ወአሃዱ አርዳኢሁ ዘይብልዎ ዲድሞስ ኢሃሎ ምስሌ ሆሙ ሶበመጻ እግዚ ኢየሱስ ሃቤ ሆሙ። ዲድሞስ የተባለው ከአስራ ሁለቱ ደቀ መዛሙርት አንዱ የሆነው ረድ እርሱ ኢየሱስ ክርስቶስ በመጣ ጊዜ በዝግ ቤት ገብቶ ሰላም ለክሙ፣ ሰላም ለእናንተ ይሁን ባላቸው ጊዜ ከእነርሱ ጋር ስላልነበረ እነሆ፣ እነሱም ደቀ መዛሙርቱ ጌታን አየነው ብለው ነግረውት ነበርና እርሱ ደግሞ ምን ብሏቸዋል? ወይቤሎሙ እመ እርኢኩ እደዊሁ ወእገሪሁ ሀበቀነውዎ በቀኖት የተቸነከረውን እጁን የተቸነከረውን እግሩን ካላየው ደግሞ ከዚህ በላይ ነው የሚናገረው። ወእመ ኢወደይኩ አጽባእትየ ውስተ ቅነዋቲሁ ወእመ እያባይኩ እዴየ ውስተ ገቦሁ ወኢገሰስኩ እያአምን እንዲህ ነበር ያላቸው። በቀኖት የተቸነከረውን እጁን የተቸነከረውን እግሩን እንደገና በጦር የተወጋውን ጎኑን ካልዳሰስኩ አላምንም አላቸው። ቶማስ ለምንድን ነው አላምንም ያላቸው? ሁለት ትልልቅ ምክንያቶች ልንገራችሁ። ብዙ ጊዜ ይሄ ቶማስ እንደው ተጠራጣሪ፣ ይሄ ቶማስ እርግጥ ነው ጌታ ብሎታል። ግን ምንድን ነው ምክንያቱ ስትሉ አንደኛ ከልጅነቱ ጀምሮ የሰማው ትምህርት አለ። አንዱ ትልቁ ለሰው ልጆች ፈተና የሚሆነው ነገር ምንድን ነው ከማይሆን ሰው የሚሰማ ትምህርት ነው። ከማይሆን ሰው የሆነ ትምህርት ከሰማችሁ ወይ ውስጣችሁ ከተነገራችሁ ያ ነው ሁልጊዜ የሚያድግባችሁ። ቶማስ ሰዱቃዊ ነው። ሰዱቃዊ ማለት ደግሞ ከእስራኤል አራት ክፍሎች አንዱ ነው። ሰዱቃውያን የሚባሉ አሉ፣ ፈሪሳውያን የሚባሉ አሉ፣ የእሴይ ዘር የሚባሉ አሉ፣ ወይም ደግሞ የዘለጥስ ተብለው የሚጠሩ አሉ። ይህ ቶማስ ዲዲሞስ ከሰዱቃውያን ወገን ነው። ሰዱቃውያን ደግሞ በእምነታቸው የሞት አይነሳም ከልጅነቱ ጀምሮ የሰማው እሱ የሞተ አይነሳም ነው። ስለዚህ ቶማስ ለምንድ ነው እጁን ካልዳበስኩ ካልዳሰስኩ ያለው ስንል ከልጅነቱ ጀምሮ የሰማው የተማረው ትምህርት ተጽዕኖ ፈጥሮበታል። ስለዚህ አይቼ ዳብሼ ሊል የመጣው ለዚህ ነው። ሁለት፣ ይሄንን ያለበት ምክንያት እሺ፣ እናንተ ተነሳ አየነው ብላችሁ ታስተምራላችሁ። እኔም ሐዋርያ ነኝ እነ ጴጥሮስ አዩት፣ እነ ዮሐንስ አዩት፣ እነ ያዕቆብ አዩት፣ እነ ሉቃስ ሳይቀሩ አዩት። እኔ አሥራ ሁለቱ ሐዋርያት ውስጥ ሆኜ ይሄ ወደ ቀለዮጳስ የሄዱ ለኒቆዲሞስና ለሉቃስም ተገለጠ እያልኩ ተነሳ ሲሉ እነሆ እኔ ሰማሁ እያልኩ ላወራ ነው እኔም እንደናንተው ማየት አለብኝ ብሎ ነው። አሳማኝ ነው፣ አይደለ? የቶማስ ምክንያት ግን ምንም ይሁን ምንም፣ እምነት በማመን ነው። በቃ ተነሳ ተነሳ። ለነሱ የተገለጠ ለሱ አይቀርበትም። ለእኛም ለሁላችንም በረከትና ረድኤቱን ያድለን። ስለዚህ ቶማስ እነዚህ ሁለት ምክንያቶች አሉት። ከዛ በኋላ ዳግም ትንሣኤ የተባለው እንዳልኳችሁ ዮሐንስ ወንጌል ምዕራፍ ሃያ ቁጥር 26 ላይ ወእምድህረ ሰሙን መዋዕል እንዘ ሀለዉ ካዕበ አርዳኢሁ ውስተ ይላል እንደገና ዳግመኛ አሁንም በዝግ ቤት ነው ያሉት። በር ዘግተዋል። በሩን ዘግተው ተቀምጠው እንዳሉ ወቶማስኒ ሃሎ ምስሌሆሙ፣ አሁን ቶማስ አብሯቸዋለ፣ አብሯቸዋለ፣ ከእነሱ ጋር ተቀምጧል። ወእንዘ ዕጹው ኆኅት፣ አሁንም በሩ እንደተዘጋ ነው። ደጁ ተዘግተዋል፣ ተቆልፏል። ለዚህ ነው ዳግም ትንሣኤ ያስባለው። በዝግ መቃብር እንደተነሳ፣ በዝግ ቤት እንደገባ፣ አሁንም እንደገና በተቆለፈ ቤት ገብቶ ልክ እንደ ሳምንቱ ኢየሱስ ክርስቶስ መጥቶ መካከላቸው ቆመ። መጻ እግዚእ ኢየሱስ ወቆመ ማእከሎሙ። መጣና ማህላቸው ቆመ። ልክ ሳምንት ዕለት ተነስቶ ማህላቸው እንደቆመ የተናገራቸው ቃል አንድ ቃል ነበረ። ወይቤሎሙ ሰላም ለክሙ እንዴት ሰነበታችሁ? እንደምን አላችሁ? ሰላም ለናንተ ይሁን አላቸው። ተመልከቱ፣ ሰላም ለናንተ ይሁን አላቸው። ልክ ይሄንን ነበረ የተነሳለት የተናገረው ዳግም ትንሣኤ የሚያስብለው ይሄ ነው እንጂ ኢየሱስ ክርስቶስ እንደገና ሞቶ ተነስቶ አይደለም። ወእምዝ ይቤሎ ለቶማስ አምፅ አጽባኢተከ ዝየ ወርኢ እደውየ ወእገርየ። አሁን ቶማስን ጠራው። ቶማስ፣ ቶማስ፣ ና እጅህን ጣትህን አምጣ ና ዳሰኝ፣ ዳብሰኝ ወሃብ ዴከ ወአብእ ውስተገቦዬ ወግስስ አለው ይላል። እጅህን አምጣና ወደ ጎኔ አግባ፣ ዳሰኝ አለው። ወኢትኩን ናፋቄ አላ እመን፣ መናፍቅ አትሁን፣ አትጠራጠር፣ እመን እንጂ ቶማስ አለው። ቶማስ እንዲህ ሲባልም እጁን አይ፣ በቃ አይቻለሁ ተጠራጣሪ የተባለበት ምክንያት ምንድነው? አሁን ከመጣ ደግሞ ቅድም እንዳልነው የሰዱቃዊነት ችግሩ ካለ እንደገና ደግሞ እነሱ አየሁ ሲሉ እኔ ሰማሁ ልል ነው ወይ ብሎ አሁን መጥቶ ሰላም ለእናንተ ይሁን ብሎ ና፣ አትጠራጠር፣ አትናፍቅ፣ አንተ መናፍቅ አትሁን፣ ቶማስ ና፣ እጅህን አምጣ፣ ጣትህን አምጣ ሲለው ቶማስ በቃ አይቻለሁ፣ አምላኬ፣ አምኛለሁ ማለት ነበረበት። ቶማስ ግን ጣቱን ወደ ጎኑ እጁንም ወደ ጎኑ ሊያስገባ ሊዳብስ፣ ልክ ሲነካው ቶማስ በመለኮታዊ እሳት እጆቹ ተቃጠሉ። የዛን ጊዜ በታላቅ ድምፅ ጮኸ። ወይ ቤሎ ቶማስ እግዚእየ ወአምላኬ ብሎ ጮኸ። ጌታዬና አምላኬ ብሎ ጮኸ። ሁለት ነገር ተናገር። ልብ በሉ እግዚአ ወአምላክየ እስቲ ሁላችሁም በሉ እግዚእየ ወአምላክየ። ምን ማለት ነው? ጌታዬ አምላኬ ማለት ነው። ይሄንን ለምንድን ነው ያለው? ጌታዬ አምላኬ ያለበት ምክንያት ምንድነው? ስትሉ ጌታዬ ያለው መዳሰሱን አይቶ ስለነቃው፣ አምላኬ ያለው ደግሞ እሳቱ ቢፈጀው ስለዚህ ይህንን ድምፅ አሰምቶ ተናገረ። ቢዳስሰው ሰው ከእሳት እንደገባ ጅማት ነው ኩምትር ያለው። መዳሰሱን ሲያይ እግዚአብሔር አለ፣ ማቃጠሉን ሲያይ አምላክ ያለ። በዚህ ደግሞ የምትረዱት ሌላ ነገር ኢየሱስ ክርስቶስ ከሞት ሲነሳ ከእመቤታችን ድንግል ማርያም የተዋህደውን ስጋ እንደተዋሃደ መነሳቱን ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ በሳምንቱ ለቶማስም ሲል ዛሬም ደግሞ እንደ ቶማስ በመዳሰስ በመዳበስ ወይም በፕሩፍ እና በሪዝን ላይ እናምናለን ብለው የሚያምኑ አሳቢዎች ሳይቀሩ የኢየሱስ ክርስቶስን መነሳት ይረዱት ዘንድ ይህ ሆኗል። ስለዚህ ይህ ቀን ዳግም ትንሣኤ ተብሎ ይነገራል። ለቶማስ መልስ የተሰጠበት ዕለት ነው። ቶማስም ጌታዬና አምላኬ ብሎ ጮኸ። ኢየሱስ ክርስቶስ አምላክ ነው። ተመልከቱ። አንዳንድ ሰዎች ኢየሱስ እኔ አምላክ ነኝ ብሎ የት ነው ያስተማረው? የት ነው በጠቅላላ ወንጌሉ ትንቢቱ የሚነግረን ኢየሱስ ክርስቶስ አምላክ ነው ነው። ልብ በሉት። አሁን ቶማስን ለምንድ ነው አምላኬ ለምን አልከኝ አላለውም። ብዙ ሰዎች ይሄን ቃል ለመናገር ይቸገራሉ። ኢየሱስ ጌታ ነው ሲሉ ሲፎክሩ ትሰሟቸዋላችሁ። አንዳንድ ሰዎች ደግሞ አምላክ አይደለም ኢየሱስ ክርስቶስ ሲሉ ትሰሟቸዋላችሁ። ለስም አጠራሩ ክብር ምስጋና ይግባውና የድንግል ማርያም ልጅ አብ ልጅ እርሱ ወልድ ኢየሱስ የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ ነው። የሀያላን ሀያል ነው። የልዑላን ልዑል ነው። የሰማይና የምድር ፈጣሪ ነው። ፈጥሮም የሚገዛ ነው። ስለዚህ ቶማስ አምላኬ አለው። ኢየሱስ አምላክ ነው። ብዙ ሰዎች ዛሬ አማላጄ ብለው ይናገራሉ። ለስም አጠራሩ ክብር ምስጋና ይግባው፣ እንዴት ዝቅ ማድረግ ነው። አይሁድ እኮ የሰቀሉት ኢየሱስ ክርስቶስን አምላክ ነኝ ብሏል ብለው ነው። ዛሬም አምላክ ላይሉ አንደበታቸው የታሰረ በርካቶች አሉ። እኛ ግን እናምነዋለን። ቶማስ እንዳለ ጌታዬ እንለዋለን፣ አምላኬ እንለዋለን። ጌታዬ አምላኬ። አዎ ሰማይና ምድርን የፈጠረ ኃያሉ አምላካችን የሰራዊት ጌታ እግዚአብሔር እሱ ነው። ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። የተማራችሁትን ትምህርት ለሌላ ማስረዱ ቢያንስ ለአስር ሰው ብዙ ጊዜ እዚህ ትምህርት ውስጥ ስትከታተሉ ብዙዎች አሁን ጾሙ ከተፈታ በኋላ ራሱ የእግዚአብሔር ቃል መስማት የተዉ ጸሎታቸውን ያቋረጡ ብዙዎች አሉና እናንተ በየዕለቱ የምትሰሙ ሰዎች ግን ሐዋርያ መሆን አለባችሁ። ይሄንን ስንል እኛ ለሌላ ዓላማ አይደለም። ወንጌልን የጀመርነው ገና ቴክኖሎጂው ሳይመጣ ነው። እኔ ሰባት ዓመት አዲስ አበባ ስኖር፣ ከዛ በፊት ሰባት ዓመት ባህርሲ ውስጥ፣ ሰባት ዓመት አዲስ አበባ በየቀኑ እንደውም ሁለት ሁለት ጊዜ ነበር የማስተምረው የእግዚአብሔር ቃል ለሰዎች እንዲደርስ። ዛሬም አገልግሎታችን ይቀጥላል። እናንተ ደግሞ ሐዋርያ ናችሁ። እንደ ሴቶቹ ቅዱሳት አንስ፣ እንደ ሐዋርያት፣ እንደ ሌሎቹ ቅዱሳን እንደተባረኩት ሁሉ እናንተም የተባረካችሁ፣ ለሌላው ይህን ቃል አድርሱ፣ አሰሙ። ከክፉ ነገር ከርኩሰት ዓለምን ይሰውርልን። እናንተንም ኃያሉ አምላክ ኢየሱስ ክርስቶስ የልባችሁን ሐሳብ ይፈጽምላችሁ፣ ከሚያስፈራ ነገር ይሰውራችሁ፣ ከመከራ ሥጋ ከመከራ ነፍስ ይሰውራችሁ፣ ሀብተ ሥጋ ሀብተ ነፍሱን ያውርሳችሁ፣ ከሚያስፈራው መከራ ይሰውራችሁ፣ የሞቱትን ያጽድቅልን፣ የታመሙትን ይፈውስልን፣ እግዚአብሔር አምላክ እናንተንም በረድኤት አይለያችሁ። እመብርሃን ቅድስተ ቅዱሳን ድንግል ማርያም ሰአሊ ለነ ቅድስት ብለን ደጅ የምንጠናት ቅድስት ሆይ ለምኝልን የምንላት እሷ ለዘላለም አማላጅ ትሁነን። አሜን። ክብር ምስጋናም ለሥላሴ